ለመናገር ስለ አንድ ህብረት እየተነጋገረ ነበር። ምክንያቱም እግዚአብሔር ሕይወት እና ሞት ወይም እንዳለ በአንድ ህብረታችን ላይ አስቀምጦ ስለሆነ ያለው ያንን በዛ ላይ ጨምረን ጨምረን እናወራለን። ዛሬ ግን ለየት የሚያደርገው ምናልባትም ነገ ዛሬ አንድ የእግዚአብሔርን ቃል እናያለን። ያው አንዱ መንፈስ በሚለው እንመለከታለን። ያው አንዱ መንፈስ መነሻ ጥቅሳችን የሚሆነ ሁለተኛ ቆሮንቶስ ምዕራፍ አራት ቁጥር አስራ ሶስቱ ላይ ከዚህ በፊት የተካፈል ነው። ነገር ግን አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ ያው አንዱ መንፈስ ስላለን እኛ ደግሞ እናምናለን ስለዚህም እንናገራለን ይላል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ይህንን ዛሬ የምንመለከተው ምናልባት ነገ፣ ከዛ ወሩ ሙሉ ተመሳሳይነት ያላቸውን የምንመለከተው በኢክሊሺያ ጸሎት ላይ ሶስት ነገሮችን ልናገር እና ከዛ ወደ ሀሳብ እገባለሁ። ይህን እነዚህም ከፊታችን ያለው ኖቬምበር ወር የጸሎት ጊዜ ነው። ትንቢታዊ የሆነ የአዋጅ ጸሎት የምንጸልይበት ጊዜ ነው። እግዚአብሔር በቤተክርስቲያን ላይ በኛ ላይ በሕዝቡ ላይ በዘላለም አጀንዳው ላይ ያለውን ነገር በኃይል የምናወጅበት ነው። የተረሱ ነገሮችን የምናንቀሳቀስበት ወራችን ነው። በጣም ይቅርፋን ይዞኛል፣ ግን ይህን ሁሉ ደግሞ የሚሰራው መንፈስ ቅዱስ ነው። ስለዚህ ወራችን የመንፈስ ቅዱስ ወራት ነው። ወራችን ላይ መንፈስ ቅዱስ በደንብ አድምቀነው እኛ ውስጥ ያለውን አንቀሳቅሰን ቤተክርስቲያን በምንሄድበት ቦታ ሁሉ ልዩነት እስከሚፈጠር ድረስ ውስጣችን ሚሞልቶ እስከሚትረፈረፍ ድረስ የመንፈስ ቅዱስ አሰራር በመካከላችን እንዲሆን የምንጸልይበት ጊዜ ነው እና ጸሎታችን ለመናገር ሶስት ሀሳቦችን በኢንግሊሽ መተን ስንጸልይ ጸሎታችን ከእግዚአብሔር የዘላለም አጀንዳ ጋር የተያያዘ ነው። ከሆነ ነገር ጋር የተያያዘ አይደለም። ሁለተኛ ነገር እዚህ መጥተን የምንጸልየው ጸሎት ከእግዚአብሔር ፍላጎት የሚጀምር ነው። ምንጩ እግዚአብሔር ነው። ጅማሪው የጸሎቱ ጅማሪ ከእግዚአብሔር ፍላጎት የጀመረ ነገር ነው። ከኛ የጀመረ አይደለም። ሶስተኛ ነገር ከእግዚአብሔር አንድ ዓላማ ነው ያለው። እግዚአብሔር ምናልባት እኔ ብትፈትሹ ብትበረብሩ ልላችሁ የሚችለው አንድ ነገር ነው እግዚአብሔር አንድ ዓላማ እንዳለው ነው። ብዙዎች ነን፣ ብዙ አብያተ ክርስቲያናት አለ፣ ግን እግዚአብሔር አንድ አጀንዳ ነው ያለው። ዓለምን በክርስቶስ የመጠቅለል አጀንዳ ነው ያለው። ስለ አንድ ሙሽራ ነው የሚመጣው። ደግመን ደግመን ስናወራ ሰምታችሁ ከሆነ ስለዛ ነው። ስለዚህ እግዚአብሔር እነዚህ አንድ ዓላማ ነው ያለው፣ ከሱ የጀመረ ነው፣ የዘላለም አጀንዳ ነው ዳሴት ስለዚህ፣ ዛሬ የምናወራው ነገር በሙሉ ከዚህ አይውጣ። አመንኩ ስለዚህ ተናገርኩ ተብሎ እንደተጻፈ ብሎ ጳውሎስ የሚነግረን ከየት አምጥቶት ነው ስንል፣ የት ነው የተጻፈው ስንል መዝሙር 116 ስለዚህ ወስዶ አምጥቶ ተብሎ እንደተጻፈ ብሎ ከዛ ደግሞ ለራሱ ያደርገዋል እኛ ደግሞ አለ እናምናለን ስለዚህ እንናገራለን አለ እሱ አምኖ የሚናገርበትን ነገር ከዛ ዳዊት ከተናገረበት ወስዶ አንተ የተናገረበት ነገር ሲናገር ከምን አንፃ ስንለው አንዱ ያው አንዱ መንፈስ የእምነት መንፈስ ስላለ፣ ዛሬ ስለ መንፈስ ቅዱስ ስለ እምነት መንፈስ ነው የምናወራው። ጌታ ይባረግ። ይሄንን የማደርገው አለ ስለ አንዱ ያው ያ አንዱ መንፈስ የእምነት መንፈስ ስላለ እኛ ደግሞ እናምናለን እንናገራለን፣ አለ። ኢየሱስ ክርስቶስ ጌታ ነው። ጳውሎስ ማለት ለአንድ ዓላማ የመጣ ሲሆን አታችሁት ከሆነ በሐዋርያት 9 16 ላይ ይሄ ሰው እኮ አሳዳጅ ነው፣ እንደዚህ ነው፣ እንደዚህ ነው ብሎ ሐናንያስ ሲናገር የተናገረው ነገር ምንድነው? ይሄ ሰው ስሜን የሚሸከም የክብር ዕቃ ነው። እንዴት ያለ በቀራ እንደሚቀበል እኔ እመለከታለሁ አለ እግዚአብሔር። እሱ ብቻ አይደለም ይመሰክርልኛል፣ በቃ ስሜን ይዞ ይመሰክራል። ለዚህ ዓላማ የመጣ ነው፣ ለአንድ ዓላማ የመጣ ሰው ነው። ስለዚህ ወሰደና ይሄንን ነገር ከዚህ ዓላማ ጋር ተያይዞ ነው የሚያወራው ጳውሎስ። የትኛውንም ነገር ሲጽፍልን ከምድር ለምድር የሆነ ነገር አልጻፈልንም። ሁሉንም ነገር ሲጽፍ ከሰማይ ጋር እያይዞ ነው የሚጽፈው። አመንኩ ስለዚህ ተናገርኩ ሲል ለሽሮና ለበርበሬ አልተናገርም። የሚናገረው ስለ ሰማዩ ነገር ነው፣ ኢየሱስ ክርስቶስ ጌታ። ስለዚህ እዛ ጋራ ያለው በብሉ ኪዳን ያለው ያ አንዱ የእምነት መንፈስ መቶኛ ጋራ ዛሬ የምናወራበት እዛ ጋራ ያለው እነሱ ድል ያደረጉበት የእምነት መቶኛ ጋራ የሚሰራው ለአንድ ዓላማ ነው። ለዘላለም አጀንዳ ነው። ኢየሱስ ክርስቶስ ጌታ ነው አሜን ለዘላለም አጀንዳ ነው ስለዚህ እምንናገረው እናገረው እስ ይቅርታ አድርጉልኝና ይሄ ስለ ይጨምራል ስላለው ስለ ይጨምራል ስላለው ነገር እንግዲህ ሁላችንም አይተነዋል በዚህ በትንሹ እድሜያችን ሲጨምር አይተናል ስለዚህ ኦኬ እንናገርበት እስኪ ኦኬ ግን አባቶቻችን ስለሚጨመረው ነገር አላለም። ይሄንን አመንኩ ተናገርኩ የሚለውን ቃል ያ አንዱ መንፈስ ያናገራቸው ስለሚጨመረው አይደለም፣ እዚህ ስለሚቀረው ጉዳይ አይደለም። ስለ ዘላለም አጀንዳ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ አምነን ስንናገር ኢዩኤል እንደዚህ አለ። በዩኤል መጽሐፍ ላይ በሴት ልጆች እና በወንድ ልጆች ላይ ከመንፈሴ አፈስሳለሁ አለ። ሐዋርያት ስራ ላይ መጣና ጴጥሮስ ያንን ይወስዶ ያንን በዛ በአንዱ የእምነት መንፈስ አመጣና ተናገረው። መንፈስ ቅዱስ በወረደ ጊዜ ምንድነው ይሄ የሆነ ሲባል እዛ ጋር ያለውን ያ በእምነት የተነገረውን ቃል አመጣና አወጀው፣ ኢየሱስ ክርስቶስ ጌታ ነው። ስለዚህ ዛሬ እግዚአብሔር ከኔና ከእናንተ የሚፈልገው ይህንን ወር ዲክሌር የምናደርገው የምንናገረው፣ የምንጸልየው፣ የምናውጀው በቤተ ክርስቲያን ቢሆን ከዛ የጀመረው አንድ ያው አንድ መንፈስ አለ፣ አንድ የእምነት መንፈስ አለ። እሱ አምጥተን እዚህ ጋር እናውጃለን፣ ኢየሱስ ክርስቶስ ጌታ ነው። ሚስ ማድረግ የሌለብን አንድ አጀንዳ ስለሆነ ያለው እዛ ጋራ በኢያሱ የተጀመረ ኢያሱ ጋር የነበረ የእምነት መንፈስ

አባቶቻችን ላይ የነበረው ያ የእምነት መንፈስ በእኛ ህይወት፣ ክብር ለጌታ ነው። ልክ ያንን ስንይዘው አመንኩ፣ ስለዚህ እናገራለን። ያንን የእምነት መንፈስ በዛም በሌላ አይደለም፣ ያው አንድ የእምነት መንፈስ ስላለን ክብር ለጌታ ነው። ኢየሱስ ክርስቶስ ጌታ ነው። ይህ ብሎ ለሆነ ነገር አይደለም የሚያውቀ ጥሩ ለሆነ ነገር አይደለም። አንድ ነገር እንዲደረግ አንድ ነገር እንዲፈጠን አንድ ነገር ወደ መታየት እንዲመጣ አምነን የምንናገረው ነው። የምናምነው ምንድን ነው? የማይታየው አለ። ያ የማይታየው ወደሚታየው የምንጎትትበት ያ እምነት መንፈስ ተሰጥቶናል። ኢየሱስ ክርስቶስ ጌታ ነው። የሚሰራው ለአንድ ዓላማ ነው። የሚሰራው ለአንድ መንግስት ነው። የሚሰራው ለአንድ ለእግዚአብሔር ለልቡ ትርታ ነው፣ የሚሰራው ይሄ የእምነት መንፈስ ክብር ለእግዚአብሔር ይሁን። ስለዚህ በዚህ ወር ራሳችንን እኔም ጨምሩ ዝም ብሎ ዝም ብሎ ብሎ ከመሬት ተነስቶ የሚናገር አይደለ፣ ዝም ብሎ ለሚናገር አይደለም። ይሄ በእምነት ዲክሌር ለሚያደርግ ነው። ኢየሱስ ክርስቶስ ጌታ ነው። አንድ እግዚአብሔርን ቃል እንገራችሁ ካልተሰጣ ኢዮብ መጽሐፍ ላይ ምዕራፍ 22 ቁጥር 28 አካባቢ ነገርን ትመክራለህ ይላል። ነገርን ትመክራለህ፣ እርሱ ይሳካልሃል፣ ብርሃንም በመንገድህ ላይ ይሆናል ይላል። ነገርን ትመክራለህ ወይም ደግሞ በእንግሊዘኛ የሆነ ዲክሌር ነው የምታደርገው። ዲክሪ ብቻ ዲክሪ ማለት ምን ማለት ነው? አንድ ኦፊሻል ኦርደር ያለው ስልጣን ያለው ሌጋሊ ስልጣን ያለው ኦቶሪቲ ያለው ሰው ኢሹ ያደረገውን ነገር ነው። አሁን ለምሳሌ ምንድነው ፍርድ ቤት ፍርድ ቤት ዲክሪ አርጎ ነው የሚሰጠን። ዲክሪ አርጎ ይሰጣል፣ ደብዳቤው ምንም ያንን ስልጣን ስላለው ኦቶሪቲ ስላለው ይወስዱና አስፈጻሚዎቹ በዛ ማተም መሰረት ያትሙታል። አርጎ የተባሉት ያደርጋሉ። ሴም ቲንግ ነው ነገርን ትመክራለ እርሱ ይሳካልሃል ትመክራለ የሚለው ዲክሪት ታረጋለ። ይሄ በስልጣን ትናገራለ፣ በኦቶሪቲ ትናገራለ። ከሆነ ከተሰጠ ተነስተን ነው የምታናገረው እንጂ ዝም ብለ አይደለም። ታወራው ነው የሚለው ኢየሱስ ክርስቶስ ጌታ ነው። ስለዚህ የምንቀበለው የምንገባበት ወር ላይ በስልጣን እግዚአብሔር የለቀቀው በቤተ ክርስቲያን የሰጠው ስልጣን አለ። መንፈስ ቅዱስ ተሰጥቶ በመንፈስ ቅዱስ አማካኝነት የምንሰራው ነገር አለ። ኢየሱስ ክርስቶስ ጌታ ነው እና በኃይል እዚህ ምድር ላይ እንዲከናወን እኛ ደግሞ እንናገርበታለን፣ እንመሰክርበታለን፣ እንመክርበታለን፣ እናወጣበታለን። በኃይል በአዋጅ ነው የምንናገርበት። ኢየሱስ ክርስቶስ ጌታ ነው። ስለዚህ ለማንኛውም ነገር አይደለም አገልግሎታችን ቢሆን የተጀመረው በእግዚአብሔር ዓላማ ነው፣ የሚያልቀው በእግዚአብሔር ዓላማ ነው። እግዚአብሔር እኮ በእውነት ነው የምናቸው እያንዳንዷ ያሰፍራት መጽሐፍ ቅዱስ ላይ ካየ በአጀንዳ ነው። እኔ አሁን እስቲ አስቡ፣ አንድ ብርጭቆ የእግዚአብሔር አጀንዳ ምን? ያ አንድ ብርጭቆ ውሃ፣ አንድ ብርጭቆ ውሃ እንዴት ነው ከእግዚአብሔር አጀንዳ ጋር የምትገናኘው? እኔ አላቀም። የእግዚአብሔር ቃል ግን አንድ ብርጭቆ የሰጠ አንድ ብርጭቆ ውሃ ያሰጠ እንደዛ ብሎ ከእግዚአብሔር ከራሱ ጋር አገናኝቶታል። ስለዚህ ላይፋችን በእኛ አይደለም ከኛ ይጀምር አይደለም ከእርሱ ዓላማ ነው። ስለዚህ ይሄ ወር ስንጸልይ ከእሱ ፍላጎት ተነስተን የምንጸልየው ከእሱ ዓላማ ላይ ተነስተን ነው ከእሱ አጀንዳ ላይ ተነስተን የምንጸልየው ያ የእምነት መንፈስ ሲመጣ ያንን ያደርግልናል። ኢየሱስ ክርስቶስ ጌታ ነው። ስለዚህ እኮ ነው አሁን እኛ አይደለም የምንኖረው እንዴት ነው የምናደርገው ካለ እኛ አይደለም እኮ ምን ኖረው ገላትያ ምዕራፍ ሁለት ቁጥር 21 ዛለም ከክርስቶስ ጋር ተሰቅያለሁ አለ እኔ አሁን ያሆኛ አለ ከክርስቶስ ጋር ግን ክርስቶስ ግን በእኔ ይኖራል አለ አሁን አሁን አሁን አሁን እኔ አለ ኤልሳ የምትኖረው ኑሮ በወደደኝ ከዛ ስለ እኔ ራሱ አሳልፎ በሰጠ በእግዚአብሔር ልጅ ላይ ባለኝ እምነት እምኖረው ነው። ስለዚህ አሁን የምታገኙት በስጋ የምትኖረው የምትንቀሳቀሰው እምንወጣው እምንገባው እኛ አይደለም የምንኖረው እሱ ነው የሚኖረው ኢየሱስ ክርስቶስ ጌታ ነው። ስለዚህ ያው የእምነት መንፈስ ስላለ እኛ ደግሞ እናምናለን፣ እንናገራለን። ስለዚህ ነገር ብዙ ብል ደስ ይለኛል፣ ሰዓቱ ግን ከመቼው እንደሚሄድ አላውቅም። አንድ ነገር ግን ብዬ ጨርሳለሁ። ወደ ጸሎት ነው የምንሄደው። እና አባቶቻችን ሐዋርያቶች ከዛ በፊት የነበሩ እነ አብርሃም ምንድን ነው ያሉት? እስቲ ሄጂ አንድ ብቻ አንድ ክፍል ብቻ ላምብ እሱ ካላነ ድኩጭ በደለኛ ነው ሆነ እነዚህ የእምነት አባቶች እንግዲህ በዚህ ያው አንዱ ያው አንዱ የእምነት መንፈስ አይደል ያለ ህብራውያን 11 ለ የእምነት አባቶችን ቁጭ አድርጎልናል። እንፈትሸ ውስጥ ከምን ለምን እንደኖሩ የእምነት አርበኞች ተብሎ የተጻፈላቸው ከምን ተነስተው ነው። ክብር ለጌታ ነው። እብራውያን አስራ አንድ ላይ ከአብርሃም ይጀምራል። ከዛ በፊት ይጀምራል። እኔ ግን ከአብርሃም ልጀምርላችሁ ቁጥር ስምንት አብርሃም የተባለ እርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ። ወዴት እንደሚሄድ ሳያውቅ ወጣ። ለእንግዶች እንደሚሆን በተስፋ ቃል በተሰጠው ሀገር በድንኳን ኖረ። ያ የተስፋ ቃል አብሮ ከሚወሱ ከኢሳቅና ከያዕቆብ ጋር እንደ እንደመጻተኛ በእምነት ተቀመጠ። መሰረት ያላትን እግዚአብሔር የሰራትን የፈጠራትን ከተማ ይጠባበቅ ነበር። ይሄ በድንኳን የሚኖረው አብርሃም በእምነት የኖሮ አንድ መሰረት ያላትን ከተማ ነው የሚጠብቀው። እኛ ዛሬ የምንጠብቃትን ያችን እያየ ነበር። ባት አጥብቆም አይሰራም። እዚህም ችንካር የነቀለ እየነቀለ እየተከለ ድንኳን ጥፍ ጥፍ እያራገፈ ፈቀቅ እያለ እየሄደ የሚታክለው አንድ የሚጠብቀው ነገር ነበር፣ ኢየሱስ ክርስቶስ ጌታ ነው። ይሄ ይሄ አብርሃም ላይ ያለው የእምነት መንፈስ ወደ እኔ ሲመጣ እየነቀልኩ በቃ እንደ አብርሃም ያ መንፈስ ሲጋባብን እዚህ ጥብቅ አልልም፣ እዚህ ስለሚጨምረው ነገር ላይ እዚህ የሙጥኝ አልልም። ያ መንፈስ ስካፈል ልክ እንደሱ እየጠቀለልኩ ፈቀቅ እያልኩ ምኑ የሚጠበቀውን ነገር እየጠበቁ ክብር ለጌታ ይሁን። ቀጥሎ ያሉትን ሰዎች ምክንያቱም አሁን ማውራያላቸው በኋላ በአዋጅ እያበጣን የምንጸልይባቸው ስለሆኑ ናቸው። የተሰጠው ተስፋ የሰጠው ተስፋ የሰጠው የታመነ እንደሆኑ ስለቆጠረች አብርሃም ሳራ፣ ይቅርታ ሳራ ለመፀነስ ኃይል ያገኘችው ተስፋ የሰጠው የታመነ እንደሆነ ስለቆጠረች ነው። ያ የእምነት መንፈስ አንዱ፣ ያ የእምነት መንፈስ ሳራ ያንን እንድትጸንስ ኃይል ያሰጣት ያ አንዱ የእምነት መንፈስ ዛሬም በእኛ ሕይወት ይሰራል። ኢየሱስ ክርስቶስ ጌታ ነው። ሌሎችንም እናውራቸዋል። እዚህ ጋር ብዙ ናቸው። ሁሉንም ማድረግ እንት ማድረግ አንችልም። የበለጠውን እየናፈቁ የሰማያዊውን እየናፈቁ ከተማን እንደተዘጋጀላቸው እያወቁ እያመኑ ኢየሱስ ክርስቶስ ጌታ ነው ኖረው አለፉ። ለዚህ ነው በዛው መንፈስ ያው አይደለም ያው የእምነት መንፈስ ያንበሳናት ዝግጅት አደረጉ፣ የእሳቱን ኃይል አጠፉ። ኢየሱስ ክርስቶስ ጌታ ነው። አንዳንዱ በሰ በሰይፍ ስለት ከድካማቸው በረቱ፣ በጦርነት ኃይለኛ ሆኑ፣ ከተለያየ ነገር አመለጡ። ስለዚህ እንዘርዝራቸው ካለ በጣም ብዙ ናቸው። እኔ በጣም ብዙ ነገር ይገርመኛል እ አስቡት ያዕቆብ ልጆችን ጠርቶ ስለሚመጣው አመት በእምነት ባረካቸው ይላል። የለም እኮስ፣ እሱ እኮ የለም ግን፣ ያው አንዱ የእምነት መንፈስ በውስጡ ስላለ ትውልዱ ላይ ተባረከ። ዋይኖት ሚሄድ ታዲያ እኔ ለምን ለምን እኔ ታዲያ ልጆቼ ላይ ነጋቸው ላይ ለምን እፈራለሁ? ነጋቸው ላይ ይው መንፈስ አንተ ብዬ ልጄ ላይ መናገር ልብ፣ ኢየሱስ ክርስቶስ ጌታ ነው። ስለዚህ በዚህኛው ወር የምንገባበት ወር አሁን ከፊታችን ያለው ወር በኃይል በትንቢታዊ ቃል በዚህ በእምነት መንፈስ የምናውጅበት የተሰጠንን ያልተደረግነውን አይደለም የተደረግነውን ልጅ የሆንበትን በቃ ልጅ የሆንበት የተቀበልነው ብዙ ነገር አለ። የመለኮት ተካፋይ ሆኜ በዚሁ በአንዱ መንፈስ ከተነሳ ከተነሳሁኝ ከተናገርኩት የመለኮት ተካፋይ ተስፋ አርገኛል ብዬ ነው ምጭሆ ነው ኢየሱስ ክርስቶስ ጌታ ነው ሃሌሉያ ደቂቃን ያ በዚህ መንፈስ እንጸልይ ኢየሱስ